ሃሌሉያ የእግዚአብሔር ስም የተባረከ ይሁን። ሁላችሁም በኢየሱስ ክርስቶስ የተጠራችሁ የእግዚአብሔር ቅዱሳን የእግዚአብሔር የወደዳችሁ በልጁ በኢየሱስ ክርስቶስ በማዳን ስራ ላመናችሁት በመስቀሉ ስራ አምናችሁ ይዘዝላለን ሕይወት ላገኛችሁ ቅዱሳን ወንድሞች እንኳን ለ2018 በሰላም አደረሳችሁ። እግዚአብሔር ቸርነትና ምሕረት በስቶልን በዚህ አመት ሌላ አዲስ ተጨማሪ አመት ተጨምሮልን ድብር ተጨምሮልን ይህን ቀን ይህን ጊዜ ይህን አመት እንድናይ እግዚአብሔር እርቶናልና እግዚአብሔር ስሙ የተባረከ ይሁን። በዚህ 2018 እንደ እግዚአብሔር ፍቃድ ቢሆንና ብንኖር የእግዚአብሔርን ቃል ሼር አድርግላቸዋለሁ። የእግዚአብሔር መጽሐፍ ቅዱስ የሚለውን አንዳንድ ትምህርቶችን እናያለን። እንደምናውቀውና እንደምናምነው የእግዚአብሔር መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው ላል በእግዚአብሔር እስትንፋስ እንደተጻፈ እናውቃለን። ስለዚህ ሁላችሁም በኢየሱስ ክርስቶስ የተጠራችሁ ከጨለማ ወደ ሚደነቅ ብርሃን የመጣችሁ ከኢየሱስ መስቀል ስራ ያመናችሁ እና የዘላለም ሕይወት ያገኛችሁ ዋጋ የተከፈለበት ግን ለእኛ በነፃ ለሆነው በዚህ ስም የተቀደሳችሁና ቅዱሳም የሆናችሁ የተመረጣችሁና ምርጦች የሆናችሁ የኢየሱስ ክርስቶስ ተከታዮች በእርሱ አንድ የሆነን በዓለም ሁሉ ያላችሁ ቅዱሳን ሰላምና ጸጋ የእግዚአብሔር ሰላምና ጸጋ ይብዛላችሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሆን። አሜን። ይሄን ካልኩ በኋላ በዚህ ዘመን ብዙ ትምህርቶች እንዳሉ እናውቃለን፣ እንሰማለን። እና ምን ሀይሎቹ መጽሐፍ ቅዱስ መሰረት አድርጎ ያሰምራሉ ብንል አብዛኞቹ ከመጽሐፍ ቅዱስ አውድ ውጭ የሆኑት እንመለከታቸዋለን። ስለዚህ እግዚአብሔር በረዳንና እግዚአብሔር በገለጸልን መጠን ከመጽሐፍ ቅዱስ ጥቅስ እያየን በዚህ 2018 አብረን እንማማራለን። ስለዚህ ዛሬም የማካፍላችሁ የእግዚአብሔር ቃል የሮሜ መጽሐፍ ምዕራፍ አራት ላይ የሚገኝ ነው እሱም ምን ይላል? መጽሐፍስ ምን አለ? በምርስ ነው ሽ ማድረግላቸው መጽሐፍስ ምን አለ ማለት መጽሐፍ ስንል በዚህ ዓለም ላይ ብዙ መጽሐፍቶች አሉ። የትምህርት መጽሐፍቶች አሉ። የሳይንስ የምርምር መጽሐፍቶች አሉ። ሌላም ደግሞ ምናባዊ የምንላቸው መጽሐፎች አሉ። በተለያዩ ሰዎች በተለያዩ ዘመን የተጻፉት ሞቲቬሽናል መጽሐፎች አሉ። ብዙዎችን ለማነቃቃት ወይ ደግሞ ብዙዎችን ከዲፕሬሽን የምንላቸው ከተለያዩ ነገሮች ለማውጣት የተጻፉ ብዙ መጽሐፎች አሉ። ሊደርሺፕ ላይ ስለ ፋይናንስ ላይ ስለ ሶሻል የተለያዩ መጽሐፍቶች አሉ። ግን እነዚህ መጽሐፍቶች ለጊዜው ሊያገለግሉ ሊጠቅሙን ይችላሉ፣ የሚጠቅሙንም አሉ። ለምሳሌ የምንማርባቸውን ትምህርት የምንማርባቸውን ትምህርት ቤት ዩኒቨርሲቲ ገብተን የተማርናቸው ብዙ መጽሐፍቶች ለእለት እለት ኑሯችን የሚሆኑልን አሉ ግን አንዳቸውም እረፍት የሚሰጡ ወይ ደግሞ ፍጹም የሆነ የውስጥ ሰላም የሚሰጥ መጽሐፍ ስለዚህ እዚህ ላይ መጽሐፍስ ምን አለ? የምን ሮሜ ምዕራፍ አራት ላይ የተጻፈው ጉዳዩም ስለ መጽሐፍ ቅዱስ ነው የሚያወራ። ስለዚህ እግዚአብሔር ቃል ሕይወት ነው፣ ህያው ነው ይላል። ዕብራውያን ላይ እንደተጻፈ በሁለት ወገን ከተሳለ ሰይፍ ይልቅ ስለታም ነው ይላል። ስለዚህ ይህን ስለታም የሆነውን ህያው የሆነ ሕይወትን ብሰት ስለዚህኛው ለመጽሐፍ ቅዱስ የምናወራው ማለት ነው። ይሄኛው መጽሐፍ ወይ ደግሞ በተለያዩ መልክ የተጻፉ በእንግሊዝኛ በተለያዩ ቋንቋዎች የተጻፉ መጽሐፍ ቅዱሶች አሉ። ስለዚህ ይሄኛውን መጽሐፍ ቅዱስ ነው የምንለው ወይም የምንማረው። ስለዚህ መጽሐፍስ ምን አለ የሚለው ከዚህ አብረን እናነባለን ከአንድ ካንድ ጀምረን አነባለን ነው እንግዲህ እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን እግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን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 ብፁዓን ናቸው። ጌታ አጥያቱን የማይቆጥርበት ሰው ብፁ ነው። ስለዚህ ይሄን ክፍል ስናየው ስለ መጽደቅ ወይ ደግሞ ስለ ጽድቅ ያወራል። መጽደቅ ወይ ጽድቅ ማለት ይሄኛው በሰውኛ በማድረግ ወይ በመስራት ወይ በመልፋት መልካም በማድረግ ስለ መጽደቅ እና ከእግዚአብሔር የሚገኝ ጽድቅ ወይ ደግሞ በማመን የሚገኝ ጽድቅ እያወራን በዚህ ክፍል ለሚሰራ ሰው አንድ ሰው አንድ መንግስት ሰራተኛ ለሚሰራው ደሞዙ ዕዳ ነው እንጂ ጸጋ አይደለም። ይሄ ማለት ምን ነው? አንድ ሰው የሚበላው ደሞዝ ስራ መስራት አለበት። ስራ ካልሰራው ቅጣት አለው ማለት ነው፣ ቅጣት ይጠብቀዋል። ከሰራው ለስራው ይከፈለዋል ነው። ስለዚህ ይሄ ለምን ሰራዘው ደሞዙ ኢዳ ነው። ኢዳ ማለት ከተከፈለለት ብሩን ከበላው ደሞዝ ከበላው ስለ ስራውን ካልሰራ ኢዳ አለበት ማለት ነው። ስለዚህ ለእዳው ነው የሚሰራው ለበላው ወይ ለሚበላው ይሰራል። ያ ደግሞ እንደ ዕዳ እንጂ እንደ ጸጋ አይቆጠርለትም ነው የሚለው እዚህ። ስለዚህ እኛ አምንን የጸደቅ ነው ወይ ደግሞ አምንን የዳንበት እንዴት ነው? መጽሐፍስ ምን ይላል ነው። ስለዚህ አንድ ሰው እንዴት ነው መዳን የሚችለው? ስለዚህ ነገር ግን ለማይሰራ ኃጢአተኛውንም አይደለም ማይሰራ ምን መጥፎ ስራ ብቻ አይደለም? መልካሙን ስራ ራሱ መልካሙን ራሱ የማይሰራ ግን ምን መልካሙን ራሱ መልካም የሆነ ስራ ራሱ ቢሰራ አንድ ሰው በእግዚአብሔር ፊት ሊጸድቅ አይችልም። በሰው ፊት ግን ጻሪቅ ሊሆን ይችላል። በሰው ግን ከሰው ሰው ስታይ የተሻለ የሆነ ሊገኝ ይችላል። በእግዚአብሔር ፊት ግን እንደዚህ አይደለም። እንዴት ለማይሰራው ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ነው ይቆጠርለታል ያን ደግሞ የሚያጸና ዳዊት ተናግሯል ምን ብሎ አመፃቸው የተሰረየላቸው ይሄ ማለት ያለፈ ኃጢአታቸው ያለፈ ታሪካቸው ያለፈ መተላለፋቸው የተሰረየላቸው ማለት ነው ስሬ ዳጣ ስሬ አጣታቸውም የተከደነላቸው ያሁኑ የማይቆጠርባቸው ያሁኑ የማይቆም የሚኖሩበት አሁን ያሉበትን በሕያዋን መካከል ባሉበት ዘመን ወይም የማይቆጠርባቸው። ሌላውስ ብፁዓን ናቸው። ሌላውስ ጌታ አጣቱን የማይቆጠርበት ሰው ብፁ ነው። ያ ማለት ማለት ነው። ለወደፊትም አይቆጠር። እንዴት? ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በሰራው አንድ ለዘላለም ባቀረበው መስዋዕት ኃጢአታችንን የኃጢአት ስርየት አግኝተናል። በሱ ቤዛ ታትመናል። ስለዚህ ኢየሱስ ክርስቶስ በመስቀል ላይ በሰራው አንድ ለዘላለም ባደረገው ስራ እኛ ያለፈው ኃጢአታችንን እያሁኑ የሚመጣውን ሁሉ ተከፍሏል ተከፍለዋለህ ተከፍሏል አራት ስለዚህ እያንዳንዳችን የዘላለም ህይወት የምናገኘው ወይ ወደ ዘላለም ህይወት የምንገባው መልካም ስራ በመስራት አንዱ ለሶስ ተብሎ ተቆጥሮልን ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የዛሬ 2000 ዓመት በሰራው ሥራ የዘላለም ሕይወትን አግኝተናል። አሁን በእኛ ላይ የሚሰራ የሚቆጥር አጣት የለም። በእርሱ መስቀል ድነናል። አንዴ ለዘላለም ባቀረበው በራሱ ደም ያ ደም ደግሞ ይዞ ወደ ቅድስተ ቅዱሳን ወደ አባቱ በመግባት ስለ አጣታችን ስለ መተላለፋችን ሁሉ እርሱ ወክሎን ታይቷል። አሁን ስለ እኛ እርሱ ይታያል። ስለዚህ አጣቴ ተሰርዮልኛል፣ አጣቴ ተከድኗል፣ አጣቴ አይቆጠርብኝም። ስለዚህ እኔ ከኢየሱስ ጋር በእግዚአብሔር አቀኝ ተቀምጫለሁ። ኤፌሶን ምዕራፍ አንድ ላይ እንደምል መጽሐፉ እንደምናገር እርሱ ዓለም ሳይፈጠር በፊቱ ቅዱሳንና ነውር አልባ እንድንሆን በልጁ በኢየሱስ ክርስቶስ ወሰነን ተብሎ እንደተጻፈ እንደዛ በዚህ በጸጋ ዘመን የዛሬ ሁለት ሺህ ዓመት በጎልጎታ በተፈጸመው በቀራኒዮ በተፈጸመው በመስቀሉ ስራ ለዘላለም ድነናል። ስለዚህ ወንድሞች ወንድሞቼ፣ እህቶቼ በዓለም ሁሉ ያላችሁ ቀለም፣ ዘር፣ ቋንቋ ሳይለይ ለዓለም ሁሉ ሞቷል ተብሎ እንደተጻፈ በኢየሱስ ክርስቶስ በእርሱ በመስቀሉ ስራ በማመን ብቻ ለዘላለም ሕይወት ታጭታችኋል ትታጫላችሁ። ስለዚህ ፈጥናችሁ እናንተ መጽሐፍ እንደምል ሸክማችሁ የከበዳችሁ ወደ እኔ ኑ ብሎ ጌታ ኢየሱስ እንደተናገረ እናንተ አሁን በዓለም ያላችሁ በብዙ የሞከራችሁ፣ በብዙ የለፋችሁ፣ በብዙ የደከማችሁ በብዙ የተጋችሁ ለማስቆጠር መልካሙን ስራ እሩቅ ቅርብ፣ የተንከራተታችሁ በተለያየ መልክ ያደረጋችሁ፣ ግን ውስጣችሁ ሊያርፍ ያልቻለው ውስጣችሁ ቤታችሁ ሰላም ሊያገኝ ያልቻለው እርሱ ኢየሱስ ክርስቶስ ይባላል። ወደ እሱ ኑ፣ ሸክማችሁ ይቀልላችኋል። ሰላም ታገኛላችሁ። የዘላለም ሕይወት ታገኛላችሁ። የትኛውም ሀብት፣ የትኛውም ዕውቀት፣ የትኛውም ብልጽግና፣ የትኛውም ጥበብ፣ የትኛውም የዚህ ዓለም ቴክኖሎጂ የውስጥ ሰላም ሊሰጥህ አይችልም፣ ሊሰጥሽ አይችልም። ሰላም ሊሰጥህ ወይ ሊሰጥሽ የሚችለው ነፍስሽን፣ መንፈስሽን ሊያረካ የሚችለው ብቸኛው በኢየሱስ ክርስቶስ በመስቀሉ ስራ በማመን በመሆኑ አሁን ፈጥናችሁ ወደ ጌታ ኢየሱስ ኑ። እርሱም በማመን ወደ ዘላለም ሕይወት ትገባላችሁ፣ እረፍት ታገኛላችሁ፣ በዚህ ዓለም ትባረካላችሁ፣ በሚመጣውም ዓለም ደግሞ ትሸለማላችሁ። ከኢየሱስ ጋር ለዘላለም ትኖራላችሁ ከእግዚአብሔር ጋር ለዘላለም ትኖራላችሁ። ስለዚህ ጥሬን በዚህ በ2018 ጥሬን ለሁላችሁ አቀርባለሁ። ሸክማችሁ የከበዳችሁ ወንድሞች እህቶች፣ በዓለም ያላችሁ ዓለምን ለዓለም ሁሉ የሞተውን ጌታ ኢየሱስን በማመን አዲስ ሕይወት እንድትጀምሩ እጠራችኋለሁ። ኢየሱስ ይወዳችኋል። ጌታ ይወዳችኋል። ምንም ምንም ብትሆኑ፣ የትኛውም ሸክም ብኖርባችሁ፣ የትኛው መጣቱ ብትሆኑ፣ ኑ ወደ እርሱ ችላችሁ። በራሳችሁ አትወጡም፣ ከእንደዚህ አይነት ድርጊት፣ ከእንደዚህ አይነት ልምድ። ኢየሱስ ክርስቶስ ግን በሰራው ሥራ ጸግ በጸጋው ካቃታችሁ ከደከማችሁ፣ ነገር ዘመናት ያስቆጠርባችሁ ካያስቆጠርባችሁ ነገር እርሱ ፈጥኖ ያወጣችኋል፣ እርሱ ፈጥኖ ያድናችኋል። ስለዚህ ፈጥናችሁ ወደ እርሱ ኑ። ጌታ ኢየሱስን የነፍሳችሁ አዳኝ የነፍሳችሁ አዳኝ አድርጋችሁ ተቀበሉት። ትድናላችሁ፣ ሕይወትም ታገኛላችሁ፣ ሕይወትም ይሆንላችኋል። ስለዚህ ይህን በተመለከተ አንድ ሮሜ ምዕራፍ አስር ላይ አንብቤ ጨርስላቸዋለሁ። ስለዚህ ፈጥናችሁ ወደ ጌታ ኑ ይላችኋለሁ። ወንድሞች ይቶቼ፣ የማይነገር ደስታ የማይነገር ሐሴት ከኢየሱስ ዘንድ ይገኛል። ስለዚህ ኑ እርሱ ኢመኑ እንዴት ነው ምናምነው? ካላችሁ እንዴት ነው ይህን ጌታ የምንቀበለው የምትለው ከሆነ ይህን ቃል አነብላችኋለሁ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ከስጋ የተነሳ ስለደከመ ደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና እንደ መንፈስ ፍቃድ እንጂ እንደ ስጋ ፍቃድ በማን መላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነኔ። እንደ ስጋ ፍቃድ የሚኖሩ የስጋን ነገር ያስባሉና እንደ መንፈስ ፍቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትን ተስኖታል። በስጋ ያሉትን እግዚአብሔርን ደስ ሊያሰኙት አይችሉም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላቸውም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር፣ ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖር በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። እንግዲህ ወንድሞች ሆይ ይዳ አለብን እንደ ስጋ ፍቃድ ግን እንኖር ዘንድ ለስጋ አይደለም። እንደ ስጋ ፍቃድ ብትኖር ከትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ስራ ብትገድሉ በህይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባ አባት ብለን የምንጮይበትን የልጅነትን መንፈስ ተቀብላችኋለ። ተቀብላችሁ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁም። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። አሜን እግዚአብሔር ስሙ አሁን ያነበብኩላችሁ ሮሜ ምዕራፍ 8 ላይ ነው። አሁን ደግሞ እንዴት ነው ኢየሱስ ክርስቶስን የመስቀሉን ስራ ልንቀበለው ወይ ልናምን የሚስለው የሚለውን የሮሜ ምዕራፍ አስር ላይ ያለውን አነብላችኋለሁ። ወንድሞቼ የልቤ በጎ ፍቃድና ስለ እስራኤል ወደ እግዚአብሔር ልምናይ እንዲድኑ ነው በእውቀት አይቅኑ፣ እንጂ ለእግዚአብሔር እንዲቀኑ እመስክርላቸዋለሁና የእግዚአብሔርን ጽድቅ ሳያውቁ የራሳቸውንም ጽድቅ ሊያቆሙ ሲፈልጉ እህ አስባችሁታል። ሕግ የተሰጣቸው የእስራኤል ሕዝቦች ሕጉን ልፈጽሙ አልቻሉም። ራሳቸው ማለት ሕጉን ጠብቀው ነው። የእግዚአብሔርን ጽድቅ ሳያውቁ የራሳቸውንም ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙ እህ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የህግ ፍጻሜ ነውና፣ ህግን ፈጸመ። ጌታ ኢየሱስ በመምጣት እኔ ህግን ልፈጽም እንጂ ልሽር አልመጣው ማለት ስለዚህም ይህንም ማለት ነው፣ ኢየሱስ ክርስቶስ ከህግ በታች ከሴት ተወለደ፣ ከህግ በታች ተወለደ፣ ህጉን ጠበቀ። በሕጉ መሠረት አንዳች ማጣት አልተገኘበትም። ስለዚህ በሕይወት መኖር ይገባው ነበር፣ ነገር ግን ለሞት ተላልፎ ተሰጠ። ስለዚህ ምን ይላል? ክርስቶስ ዘንድ ይክርስቶስ የሕግ ፍጻሜ ነውና ሕግን ስለፈጸመ በእርሱ የሚያምኑ እንዲድ ነው ማለት ነው። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና ተፈጸመ። እንዶ ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏልና እህ ኢየሱስ ክርስቶስ ሕጉን ፈጽሟል። አዎ በህይወት መኖር ይገባው ነበር። አዎ ግን ወደ ሞት፣ ወደ መስቀል ተጓዘ። ለምን? ለኔና ለናንተ ብሎ እኛን ወክረው ወደ ሞት፣ ወደ መስቀል፣ ምትክ ሞት ሞቶ ቅድም ያነበብኩላቸውን ያለፈውን አጣታችን ስርየት ያውነት ገደነልን የሚመጣው እንዳይቆጠርብን ፈጸመ። ከእምነት የሆነ ጽድቅ ግን እንድህ ይላል፣ በልብ ከእምነት እንዴት ህጉ የተሰጣቸው ጠብቆ መዳ እስራኤሎች ራሱ ህጉን ሊፈጽመው አልቻሉም፣ ላልቀድም እንዳነበብኩላችሁ። ስለዚህ ከእምነት የሆነው ጽድቅ እንድህ ይላል፣ ከእምነት የሆነው በልብ ማን ወደ ሰማይ ይወጣል? አትበል። ይህ ክርስቶስን ለማውረድ ነው። ወይም በልብ ወደ ጥልቁ ማን ይወርዳል? አትበል። ይህ ክርስቶስን ከሙታን ለማውጣት ነው እ ነገር ግን ምን ይላል? ምን ይላል? በአፍ በልብም ሆኖ ቃሉ ቀርቦልሃል። ለእስራኤሎች ለሕግ የተቀበሉ ሰዎች የተሳናቸው ማድረግ ከበዳቸው መድረስ ያቃታቸው ለእናንተ የጸጋ ዘመን ሰዎች ለእኛ ግን፣ ነገር ግን ምን ይላል በአፍ በልብም ሆኖ ቃሉ ቀርቦልሃል ይህም የምናስ የምናስ የምንሰብ የምንሰብከው ይህም የምንሰብከው የእምነት ቃል ነው። ይህም የነገርኳችሁ ያለው የምንሰብከው የእምነት ቃል ነው። የእምነት ቃል ነው እህ ኢየሱስ ጌታ እንደሆነ በአፊ ብትመሰክር ኢየሱስ ጌታ እንደሆነ በአፊ ብትመሰክር እ እግዚአብሔርም ከሙታን እንዳነሳው በልብ ብታምን ትድናለህና ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። አሜን። ሰው በልቡ አምኖ ይጸርቃልና በአፉ መስክሮ ይድናልና። መጽሐፍ በእርሱ የሚያምን ሁሉ አፍርም የሚላልና። አሜን አሜን። ስለዚህ ይሄ የዘላለም ኢየሱስን በማግኘት የዘላለም ሕይወትን መቀበል ወይ ደግሞ የዘላለም ሕይወት መኖር መጀመር የምችሉበት የአዲስ ክዳን አካሄድ ነው። ሌላው ነገር ከሆናችሁ በኋላ ስለሆናችሁ የምታደርጉት ነው። ማድረጉን ደግሞ እናንተ አይደላችሁ፣ እርሱ በእናንተ የገባ በውስጣችሁ የገባ መንፈስ ቅዱስ ብርታትን ኃይልን መልካም ማድረግን ያስችላቸዋል። ስለ መልካም ማድረግ አትጨነቁ። አምናችሁ እንደ ዳናችሁ መዳን የናንተ ጥረት እንዳልሆነ መልካም ማድረጉም የናንተ ጥረት አይሆንም። የእግዚአብሔር በልጁ በኢየሱስ ክርስቶስ ባደረገው እኔ እሄዳለሁ፣ አጽናኙ ልክላቸው እንዳለ ጌታ ኢየሱስ፣ አጽናኙ መንፈስ ቅዱስ፣ አስተማሪው መንፈስ ቅዱስ አሁን በዚህ ምድር ላይ አለ፣ በአማኞች ውስጥ አለ። አንተ ባመንከው ቅጽብ በአንተ ውስጥ ይገባል፣ በአንቺ ውስጥ ይገባል። እሱ ኃይልን ብርታትን፣ መገለጥን ይሰጣል። እንዴት መኖር እንዳለባችሁ ደግሞ ያስተምራችኋል፣ ያስተምረናል። ስለዚህ ይህን ካምናችሁ በኋላ ደግሞ ወደምትቀርቡት የሚቀርባችሁን አጥቢያ ቤተክርስቲያን በመሄድ ትምህርት መከታተል፣ ወንጌልን መማር የተሻለ አረዳድ እንድታገኙ ወደ አቅራቢያችሁ ያለውን ቤተክርስቲያን መሄድ መማር አስፈላጊ ነው። ስለዚህ በዚህ አመት እግዚአብሔር ሕይወታችሁን ሊቀይር ሕይወትን ሊሰጣችሁ የዛሬ 2000 ዓመት የመጣው ጌታ ኢየሱስ ይፈልጋችኋል። ፍቃዳችሁን ስጡ፣ ይረዳችኋል። ሸክማችሁን ያቅልላችኋል። ሕይወት ይበዛላችኋል። ሕይወት ይሆንላችኋል። ሰላም ይበዛላችኋል። ስለዚህ ኑ ወደ ኢየሱስ ክርስቶስ፣ ኑ ወደ ህይወት፣ ኑ ወደ ዘላለም ህይወት። አብሬን የእግዚአብሔርን ስራ እንሰራለን፣ ወንጌልን እንሰብካለን፣ ስለ በጎነቱ እንናገራለን፣ እናውራለን። ኢየሱስ ይወዳችኋል። ኢየሱስ ይወዳችኋል። ኢየሱስ ይወዳችኋል። አመሰግናለሁ።